ሰላም፣ እንዴት ናችሁ? በዚህ ቪዲዮ የምናየው ለአጥንት ጤና አዘውትረን መመገብ ያሉብን አራት ምግቦችን ሲሆን እስከ ፍጻሜው አብራችሁን ቆዩም። ወሳኝ መረጃ ይዘን መጥተናል። ከእናንተ የሚጠበቀው ሙሉ ቪዲዮ መመልከት፣ ሸር፣ ላይክ፣ ሰብስክራይብ በማድረግ ለወደፊት የተሻለ ስራ ማበረታታት ሲሆን በተለይ አንድና ሁለትን ንዩዋቸው፣ እንዲሁም ወደ መጨረሻ አካባቢ ያሉ ወሳኝ መረጃዎች እንዳያልፏችሁ እስከ ፍጻሜው ተመልከቱት። ለሰውነት አጥንት ጤና መጠበቅ አስፈላጊ ከሆኑ የምግብ አይነቶች ውስጥ አራት ኦሜጋ ስሪ ፋቲ አሲድን፣ ማግኔዥየምን፣ ዚንክን በከፍተኛ መጠን የያዙ ምግቦችን መመገብ ይሆናል። ድንች፣ ስኳር ድንች፣ ቲማቲም የቲማቲም ጁስ ቀይ ስር ከፍተኛ የሆነ የማግኔዥየም መጠን ስለያዙ ለአጥንት ጤና ተመራጭ ያደርጋቸዋል። ለአጥንት ጤና ጠቃሚ ሚኔራል ካልሽየም ብቻ አይደለም፤ ማግኔዥየምና ዚንክም ጠቃሚ ናቸው። ማግኔዥየም ቫይታሚን ዲን ወደ አክቲቭ ፎርም በመቀየር የካልሲየም መመጠጥን ወይም አብዞርቤሽንን ያጠናክራል፣ የቦን ዴንሲቲን ይጨምራል። ማግኔዥየም በምግቦች ላይ በዝቅተኛ መጠን ስለሚገኝ ማግኒዚየም ግላይሲኔት፣ ማግኒዥየም ሲትሬት ወይም ማግኒዚየም ካርቦኔ ሰፕሊመንት መጠቀም ሀሪፍ ነው። ዚንክን ስናይ ዚንክ የአጥንትን የሚንራል ይዘት ይሞላል። ዚንክ አጥንትን የሚፈጥሩ ህዋሳትን ስራቸውን መስራት እንዲችሉ ያጠናክራል። እንዲሁም ዚንክ የአጥንት መሰባበርን ይከላከላል። የዚንክ ሰፕሊመንት በህፃናት ላይ የአጥንት እድገትን ያጠናክራል። በአዋቂዎች ደግሞ የቦንዲንሲትን ያጠናክራል። ስለዚህ ዚንክን በከፍተኛ መጠን ለማግኘት የበሬ ስጋን፣ ወይስተራሳን፣ የተልባ ፍሬን፣ የዱባ ፍሬን አዘውትሮ መመገብ ያስፈልጋል። ኦሜጋ 3 ፋቲ አሲድ ያላቸው ምግቦች መመገብም ሐሪፍ ነው። ኦሜጋ 3 ፋቲ አሲድ ያላቸው ምግቦች መመገብ ለአጥንት ጤና ሀሪፍ ነው። ኦሜጋ 3 ፋቲ አሲድ በጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪው ይታወቃል። እንዲሁም በእርጅና ጊዜ ወይም እድሜያችን እየገፋ ሲመጣ ቦን ሎስ የአጥንት መሳሳትን ይከላከላል። ከፕላንት ወይም ከእጽዋት የሚገኘው ኦሜጋ ስሪ ፋቲ አሲድ የአጥንትን መሰባበር ይቀንሳል፣ የአጥንትን መፈጠር ይጨምራል። ኦሜጋ ስሪ ፋቲ አሲድን የሚሰጡን አትክልቶች እንደ ፍላክሲድ ወይም የተልባ ፍሬ፣ ዋልነት፣ ቻሲድ የቻ ፍሬ፣ ሌሎች እንደ ሳልሞን አሳ፣ ቱና አሳ፣ ሳርዲን አሳ ያሉ ምግቦች ኦሜጋ ስሪ ፋቲ አሲድን በመስጠት ይታወቃሉ። ሌላው ለአጥንት ጤና ጠቃሚ የምግብ አይነት ከፍተኛ የቫይታሚን ዲና የቫይታሚን ኬ መጠን ያላቸው ምግቦች መመገብ ይሆናል። ቫይታሚን ዲ እና ቫይታሚን ኬ ጠንካራ አጥንትን በመመስረት ደረጃ ጉልህ ሚና አላቸው። ቫይታሚን ዲ ሰውነታችን ካልሲየምን እንዲመጥ በማድረግ በአጥንት ጤና ላይ ጉልህ ሚና አለው። በደም ውስጥ የቫይታሚን ዲ መጠን የተስተካከለ መሆን ወይም ኖርማል መሆን ወይም አትሊስት 30 ናኖግራም ፐር ሚሊግራም መጠን ማድረግ የአጥንት መሳሳትን ወይም ኦስቴዮፖሮሲስን እንዲሁም ሌሎች የአጥንት በሽታዎችን ለመከላከል ይጠቅማል። ጥናቶች እንደሚያሳዩት ከሆነ ዝቅተኛ የቫይታሚን ዲ መጠን ያላቸው ሰዎች የተስተካከለ ካላቸው ሰዎች አንጻር ሲወዳደር ዝቅተኛ የቦንዴንሲቲ እና ለአጥንት መሳሳት የተጋለጡ ነው ተገኝተዋል። የሚገርመው ነገር ግን የቫይታሚን ዲ እጥረት የተለመደ ነው። በዓለማችን ወደ አንድ ቢሊዮን የሚጠጉ ሰዎች እጥረቱ አለባቸው። ቫይታሚን ዲን ከምግብ ማግኘት ከፈለግን ከፋቲ ወይም ኦይሊ ፊሽ እንደ ሳልሞናሳ፣ ሳርዲናሳ፣ ማክሬላሳ ማግኘት እንችላለን። ከጉበት ኤግ ዮክ ወይም ቢጫዋ የእንቁላል ክፍል እንዲሁም ከፀሐይ ብርሃን ማግኘት ይቻላል። ነገር ግን በደም ውስጥ የተስተካከለ መጠን እንዲኖረን ከፈለግን የቫይታሚን ዲ ሰፕልመንት አዘውትረ መውሰድ ይኖርብናል። ሌላው ቫይታሚን ኬ። ቫይታሚን ኬ በተለይ ቫይታሚን ኬ ሁለት ለአጥንት መፈጠር ወይም ቦንፎርሜሽን አስተዋጽኦ የሚያደርገውን ኦስቲዮካልሲን ፕሮቲን ላይ ለውጥ በመፍጠር የአጥንትን ጤና ይጠብቃል። ይህ ሂደት ኦስቲዮካልሲን በአጥንት የሚገኙ ሚኔራሎች ጋር እንዲጠበቅና ካልሲየም ከአጥንት እንዳይቀንስ ወይም እንዳይወገድ ይከላከላል። ስለዚህ ቫይታሚን ኬን ለማግኘት ጉበትን፣ እንቁላልን፣ ብሮኮሊ፣ ካሊ አትክልት፣ ኮላርድ ግሪንስ አትክልት፣ ብሩስል ስፖርትስ አትክልትን መመገብ ይኖርብናል። ሌላው ለአጥንት ጤና ጠቃሚ የምግብ አይነት ከፍተኛ የካልሲየም መጠን ያላቸው ምግቦች መመገብ ይሆናል። ካልሲየም በአጥንት የሚገኝ ዋናው የሚነራል አይነት ሲሆን ለአጥንት ጤና የመጀመሪያውና ዋናው ሚነራል ነው። ሁሌም ቢሆን ያረጁ የአጥንት ህዋሳት በአዲስ የአጥንት ህዋሳት ይተካሉ። ስለሆነም የአጥንትን መዋቅርና ጥንካሬ ለማስጠበቅ በየቀኑ በቂ ካልሲየም ማግኘት ይኖርብናል ወይም በቂ ካልሲየም የያዙ ምግቦችን መመገብ ይኖርብናል። ካልሲየምን ከሰፕልመንቶች ይልቅ ከምግቦች ማግኘት የተሻለ ነው፣ የተሻለ ሆኖ ተገኝቷል። ካልሲየም የያዙ ምግቦች ደግሞ የሚከተሉት ናቸው። ካልሲየም በከፍተኛ ሁኔታ የሚገኝባቸው ምግቦች ወተት፣ እርጎ፣ አይብ፣ ብሮኮሊ፣ ጥቅል ጎመን፣ አኩሪ አተር፣ ካሊ አትክልት፣ አሳ ነቶች፣ ኮላርድ ግሪን አትክልት፣ ስዊስ ቻርድ አትክልት፣ ሲድ ዘሮቹ እንደ ሰሊጥ፣ ቺያ ሲድ የመሳሰሉ ዘሮች፣ ሳልሞን አሳ፣ ሳርዲን፣ የታሸገ ባቄላ፣ ምስር፣ ለውዝ ወይም አልሞንድ፣ አጓት፣ ፎርቲፋይድ ሴሪያል፣ ኢዳማሜ፣ እንደ ሾላ፣ ሽንብራ አይነት ምግቦች ይገኛል። ስለዚህ እነዚህ ምግቦች አዘውትሮ በመገብ ያስፈልጋል። ሌላውና በአንደኛ ደረጃ የሚገኘው ቬጅቴብልስ ኤንድ ፍሩትስ አትክልትና ፍራፍሬዎችን መመገብ ይሆናል። ጥቅል ጎመን፣ ብሮኮሊ፣ ካሊ፣ ኮላርድ ግሪንስ ከፍተኛ የሆነ ካልሲየም ስለያዙ ለአጥንት ጤና ይጠቅማሉ። ካሊ፣ ኮላርድ ግሪንስ ቫይታሚን ኬ ስለያዙ ለአጥንት ጤና ጥሩ ናቸው። እንዲሁም ፓፓያ፣ ሙዝ፣ ብርቱካን፣ የብርቱካን ጁስ፣ ድንች፣ ስኳር ድንች፣ ቲማቲም፣ የቲማቲም ጁስ፣ እነዚህ ሁሉ ፖታሲየምን ስለያዙ ለአጥንት ጤና ጠቃሚ ናቸው። እንዲሁም ቃሪያ፣ ብርቱካን፣ የወይን ፍሬ ወይም ግሬፕ ፍሩት፣ ብሮኮሊ፣ ስትሮበሪ እንጆሪ፣ ብሩስልስ ፕሩትስ፣ ፓፓያ፣ አናናስ በውስጣቸው ቫይታሚን ሲን ስለያዙ ለአጥንት ጤና ጠቃሚ ናቸው። ቆስጣን በተመለከተ ወይም ስፒናች ምንም እንኳ ለአጥንት የሚያስፈልጉ ንጥረ ነገሮችን ወይም እስካሁን የጠቀስናቸው ሚኔራሎችን ቆስጣ በውስጡ ቢኖሩትም ቆስጣ በውስጡ ኦግዛሌት ወይም ኦግዛሊክ አሲድ የተባለ ንጥረ ነገር ስለያዘ የካልሲየም መመጠጥን ስለሚከለክል አጥንትን በተመለከተ ጉዳይ ባንመገበው ጥሩ ነው። እንደ አጠቃላይ ቬጅቴብሎች ወይም አትክልቶች ለአጥንት ጤና ተመራጭ ናቸው። አትክልቶች የቫይታሚን ሲ ጥሩ መገኛ ናቸው። ቫይታሚን ሲ ደግሞ አጥንትን የሚሰሩት ህዋሳት መፈጠር ሂደት ያፋጥናል። በተጨማሪም የቫይታሚን ሲ አንቲኦክሲደንት ኢፌክት ወይም ጸረ ኦክሲደንት ተጽዕኖ የአጥንት ህዋሳትን ከጉዳት ይጠብቃል። ቬጅቴብሎች ወይም አትክልቶች ቦን ሚኔራል ዴንሲቲ ወይም ቦን ዴንሲቲን ይጨምራሉ። የቦን ዴንሲቲ መጠን በአጥንታችን ምን ያህል የካልሲየም እና ሌሎች ሚኔራሎች አሉ የሚለውን ይለካል ወይም ይነግረናል። ኦስቴዮፒኒያ ወይም ሎ ቦን ማስ፣ ኦስቶፖሮሲስ ቲን ኦር ብሪትል ቦን በዝቅተኛ የአጥንት ዴንሲቲ ወይም ሎ ቦን ዴንሲቲ ምክንያት የሚመጡ ናቸው። አረንጓዴ ቅጠል ያላቸውን አትክልቶች በልጅነት ወቅት መመገብ የአጥንት የሚኒራል ይዘትን ይጨምራል። እንዲሁም እድሜ እየገፋ ሲመጣ ወይም በአዋቂነት ወቅት የተስተካከለ ቦን ማስ እንዲኖር ያስችላል። አትክልቶችን አዘውትሮ መመገብ በእድሜ ለገፉ ሴቶች የአጥንት ጤናም ጠቃሚ ሆኖ ተገኝቷል። ጥናቶች እንደሚያሳዩት ከሆነ ሽንኩርትን፣ ጥቅል ጎመን፣ የጥብስ ቅጠል ወይም ፓርስላይ አዘውትረው የተመገቡ ሰዎች ለኦስቶፖሮስ የሚያጋልጠውን ቦን ተርኖቨር ቀንሶ ተገኝቷል። ምክንያቱም እነዚህ ምግቦች ከፍተኛ የሆነ ቦን ፕሮቴክቲቭ አንቲኦክሲደንት ስላላቸው ነው። ዋና ዋና አራት የምግብ አይነቶችን የተመለከትነ ሲሆን ሌሎች ተጨማሪ ለአጥንት ጤና የሚጠቅሙ ምግቦች ደግሞ ብሉቤሪ፣ የወይራ ዘይት፣ ኮላጅን ሰፕሊመንትን መውሰድ ሲሆኑም፣ በተጨማሪም እንደ ሃልቫርድ ዩኒቨርሲቲ ድረገጽ ገለጻ የታሸገ ሳልሞን አሳ የእጽዋት ወተት ወይም ፕላንት ሚልክ የሾላ ፍሬ፣ የታሸጉ ባቄላዎች፣ ለውዞች ወይም አልሞንድ ለአጥንት ጤና ወሳኝ ምግቦች መሆናቸውን ገልጸዋል። እስካሁን የጠቀስናቸው ምግቦች እየወሰዳችሁ ጠንከር ያሉ የአካል እንቅስቃሴዎችን ማድረግ የተመጣጠነ የሰውነት ክብደት ወይም ስቴብል ዌይት እንዲኖረን ማድረግ የአጥንት ጤናን ይደግፋል። ነገር ግን እንደ ጨዋማ ምግቦች፣ ከፍተኛ የሶዲየም መጠን ያላቸው ምግቦች መመገብ፣ አልኮል መውሰድ፣ ካፊን ያላቸው መጠጦች መውሰድ፣ ላይክ ሻይ፣ ቡና፣ ኮካ ኮላ መጠጦች ለአጥንት ጤና ጥሩ ስላልሆኑ መቀነስ ወይም ማስወገድ ያስፈልጋል። ውድ አድማጮች፣ በልጅነት ጊዜ ያለን የሰውነት ሁኔታ ወይም የጤና ደረጃ በኋለኛው ህይወታችን ላይ ተጽዕኖ ያሳድራል። ስለዚህ በያለንበት ዕድሜ ክልል የአጥንታችሁን ጤና ለማስጠበቅ ከፍተኛ ካልሲየም ያላቸው ምግቦች፣ ማግኒዥየም፣ ፖታሲየም፣ ዚንክ፣ ኦሜጋ ስሪ ፋቲ አሲድን ያላቸው ምግቦች መመገብ ያስፈልጋል። እንዲሁም ከፍተኛ የቫይታሚን ዲ፣ ቫይታሚን ኬ፣ ቫይታሚን ሲ ያላቸው ምግቦች አዘውትሮ መመገብም ያስፈልጋል። እነዚህ ቫይታሚኖችና ሚኔራሎች የያዙ ምግቦችንም እስካሁን የገለጽናቸው ናቸው። ምግብ መድኃኒት ነው። ስለዚህ አዘውትራችሁ ተመገቧቸው እንላለን። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለተሻለ ስራ አበረታቱን። በቅንነት ካየ ነው ይህም ቪዲዮ የተመለከታችሁት በሙሉ ይህም ቪዲዮ ላይክ ላይክ ብታደርጉት ለተለያዩ ሰዎች ተደራሽ ይሆናል፣ እኛንም ለወደፊት ስራ ያበረታታል። መረጃ ተሎ ተሎ እንደርሳችሁ ኖቲፊኬሽን እንደወል ተጫኑ። ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ሊንኩን ከስራ አስቀምጠንላችኋል። ወደታች ወረድላችሁ ሊንኩን ክሊክ በማድረግ ማየት ትችላላችሁ። በእውነቱ ሳዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።